አስኬማ እንዴት ተባለ? ምን ማለት ነው? አስኬማ ስራ ውስጥ ከመግባታችን በፊት ሪሰርቹን በደንብ የሰራ ነው። ጋራጅ ስገባ ስንተኛ ክፍል ነበር? ምናምን የነበረ ኤክስፖር እዛ ምን ይመስል ነበር? እስከዚህ ጊዜ ድረስ ግን ስለ ብሬክ ከአጥንት ይሰራል የሚል ሀሳብ አልነበረኝም። እነዚህ የመኪና ፍሬና ሸራዎች እየተመረቱ ያሉት ከአጥንት ነው። ነገሮች በጣም ስሙዝ አይደል? የራስን ስራ እንድትሰራ ያደረገው ፒውርሊ ትምህርቱ ነው ማለት ይቻላል። ቀይ ኦሬንጅ፣ ቢጫ ካለው ሴፍ አይደለም እቃው ሴፍ አይደለም። እኛ የምንሰራው አሁን አራት በአራት ወርክሾፕ ላይ ማሽኑ ራሱ አራት በአራት ብረቱ ካገኘኸው ነው መስራት ካልሆነ በቃ ቁጭ ነው የምትል ሁሉም ሰው ሀሳብ አለው። ሁሉም ሰው መስራት የሚፈልገው የራሱ የሆነ ሊያሳካው የሚፈልገው ነገር አለ። ሳይዘው ግን ምንም ውስጥ አይግባም።